ሰላም ጤና ይስጥልን ውድ ወደ ካፒታል ዩቱብ ቻናል ተከታታይ ቤተሰቦቻችን በሳምንቱ የተከሰቱ አነጋጋሪ የቢዝነስ እና ኢኮኖሚ መረጃዎቻችንን ጊዜን መተናል። የግል ባንኮች የወለድ መጠናቸውን ማስተካከል ጀምሯል። በቅርቡ የኢትዮጵያ ንግድ ባንክ የፖሊሲ ለውጥ ካደረገ በኋላ የንግድ ባንኮችን ወደዛው እያመሩ መሆኑ ተነግሯል። ይህም በተመለከተም በዝርዝር የምናደርሳችሁ መረጃዎች አሉን። በሌላ በኩል እስከ 1 ሚሊዮን ብር ቅጣት የሚጥለው አዲሱ የካፒታል ገበያ ባለስልጣን መመሪያ ተግባራዊ መደረግ መጀመሩ ተነግሯል። በሌላ ጥንቅራችን ደግሞ ኢባትሎ በዘርፉ መሪነቱን አስጠብቆ እንደሚቀጥል አሳውቋል የሚሉትንና ሌሎች መሰል መረጃዎቻችንን ይዘናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የደወል ምልክቱ አንጫ ነው ፈጣኑ ወቅታዊና ለታዊ ዜናዎቻችንን ያገኛሉ እያለን ወደ ቀዳሚ መረጃችን አመራን። አብራችን ሁኑም ከኢትዮጵያ ንግድ ባንክ የፖሊሲ ለውጥ በኋላም የግል ባንኮች የብድር ወለድ ምጣኔን እያስተካከሉ ነው ተብሏል። በአገሪቱ ትልቁ የመንግስት ባንክ የሆነው የኢትዮጵያ ንግድ ባንክ የብድር ወለድ ምጣኔ ላይ ከፍተኛ ለውጥ ካደረገ በኋላም የግል ፋይናንስ ተቋማት የብድር ወለድ ምጣኔያቸውን ዳግም እየገመገሙ መሆኑ ተገልጿል። ባለፈው ሳምንት ንግድ ባንክ የብድር ወለድ ምጣኔውን ከ7 እስከ 17 የነበረውን ወደ 11 እስከ 18 በመቶ ከፍ ማድረጉ ተገልጿል። ይህ ለውጥ ባለፉት አራት ዓመታት ውስጥ ለመጀመሪያ ጊዜ የተደረገ ማስተካከያ መሆኑ ተጠቁሟል። ይህ የተደረገው ገንዘብ የማሰባሰብ ወጪ መጨመር እናም በፋይናንስ ዘርፍ ውስጥ ያለውን ተወዳዳሪነት ለማሳደግ አስፈላጊ በመሆኑ እንደሆነ ተነግሯል። ይህ የአዲሱ ምጣኔ ከየካቲት 28 ቀን 2017 ዓ ም ጀምሮ ተግባራዊ የተደረገ ሲሆን ለግብርናና ለመንግስት ድጋፍ ለሚደረግላቸው ቤት ፕሮግራሞች 40/60ና 20/80 ኮንዶሚኒየም ካልሆነ በስተቀር ለሁሉም የብድር መደቦች እንደሚሰራ ተገልጿል። ባንኩ ባወጣው መግለጫ የማስተካከያ ማስተካከያ በአቅርቦትና በፍላጎት ምሮዎች ላይ የተመሰረተውን የኢኮኖሚ ውድድር ለማበረታታት ከመንግስት ሰፋ ያለ ስትራቴጂ ጋር እየተጣጣመ መሆኑን ገልጿል። ንግድ ባንክ ተወዳዳሪነቱን ለማ ጠናከር የፈጠራ ስልቶችንና አዳዲስ የብድር ምርቶችን ለማስተዋወቅ ቁርጠኛ መሆኑን አረጋግጧል። ይሁን እንጂ ንግድ ባንክ የአሰራር ወጪዎች ለመቀነስ ቀጣይነት ያለው ጥረት ቢያደርግም ተቀማጭ ገንዘብን ለመሳብ የሚወጣው ከፍተኛ ወጪም ለትርፋማነት ትልቅ እንቅፋት እንደሆነም አምኗል። በቅርብ ሳምንታት ውስጥ በርካታ የግል ባንኮች የወለድ ምጣኔያቸውን ከፍ ያደረጉም ሲሆን አሁን በአማካይ ከ8 ፐርሰንት እስከ 23 በመቶ ደርሷል። ባለሙያዎችም የግል ባንኮች በተለይ ዝቅተኛ ምጣኔያቸውን የበለጠ ማስተካከያ እንደሚያደርጉ እንዲያደርጉ ይጠብቃሉ። ይህም በተወዳዳሪ ገበያ ውስጥ ትርፋማነታቸውን ለማስጠበቅ ያለመ መሆኑም ተጠቁሟል። ወደ ቀጣይ መረጃችን አቀናን። ባለስልጣኑ የኤሌክትሮኒክስ ሰነድ አሰራር ጥሰቶች ላይ ከፍተኛውን አንድ ሚሊዮን ብር ቅጣት የሚጥል መመሪያ አውጥቷል። የኢትዮጵያ ካፒታል ገበያ ባለስልጣን በይፋ ለሕዝብ የሚቀርቡ ሰነደ መዋዕለ ንዋዮችን ከወረቀት ወደ ኤሌክትሮኒክስ መረጃ መቀየር ዲማቴሪያላይዜሽን ጋር በተያያዘ ደንቦችን ባለማክበር ላይ ከፍተኛ ቅጣቶችን የሚጥል ጥብቅ መመሪያ አውጥቷል። መመሪያው እስከ አንድ ሚሊዮን ብር የሚደርስ የገንዘብ ቅጣትም ይጥላል። ለህዝብ በይፋ የሚቀርቡ ዋስትናዎች በኤሌክትሮኒክስ ማድረግ ላይ ያተኮረው ለህዝብ የሚሸጡ ሰነደ መዋዕለ ንዋዮች ጉዝ አልባ ማድረግ መመሪያ ቁጥር 1047/2017 ከወረቀት ተኮር ስርዓት ወደ ቀልጣፋ ደህንነቱ የተጠበቀና ግልጽነት ወደተሞላበት የኤሌክትሮኒክስ ስርዓት ለመሸ ሽጋገርም የተወሰደ ትልቅ እርምጃ ነው ተብሎ ለተናል። መመሪያው ሰነደ መዋዕለ ንዋዮችን ከወረቀት ሰርተፍኬት ወደ ኤሌክትሮኒክስ መረጃ ለመቀየር ያለመ ሲሆን የተቋቋሙ ደንቦችን መከበርና ለማስፈን የተነደፉ አጠቃላይ እርምጃዎችን አስተዋቋል። በተለይ መመሪያው ጉልህ የገንዘብ ቅጣቶችንና የደንብ ጥሰቶችን በተመለከተ በዝርዝር መረጃዎችን ይዟል። በዚህ መሰረትም ኤሌክትሮኒክስ ከመደረጉ በፊት የሰነደ መዋዕለ ንዋዮች መዝገቦቻቸውን ማስታረቅ ያልቻሉም አውጪዎችና የሴኩሪቲ ተቀማጭ አባላት እስከ 1 ሚሊዮን ብር የሚደርስ ቅጣት ማጥፋት የሚጣልባቸውም ሲሆን ባለስልጣኑ ማስተካከያ እንዲደረግ ከጠየቀ በኋላም ለእያንዳንዱ ቀጣይ የጥሰት ቀን ተጨማሪም 50 ሺህ ብር ይጥልባቸዋል። አውጪዎች የሰነደ መዋለ ነዋዮች ባለቤት በአግባቡ እንዲያሳውቁ ይገድዳሉ። በቂ ማስታወቂያ ወይም በቂ መረጃ ማቅረብ አለመቻል እስከ 500 ሺ ብር የሚደርስ ቅጣት የሚያስከትል ሲሆን በተጨማሪም ጥፋቱ በከፋ መጠን ደግሞ ከ30 ሺ ብር ወይም ከ10 ሺ ብር ለእያንዳንዱ ቀጣ የደንብ ጥሰት ቀን እየጣልባቸዋል ተብሏል የኢትዮጵያ ካፒታል ገበያ ባለስልጣን እነዚህም እርምጃዎች አስተማማኝና ቀልጣፋ የካፒታል ገበያ ለመገንባት የባለሀብቶችን ጥቅም ለማስጠበቅና ወደ ሙሩ ወደ ኤሌክትሮኒክስ ዘዴ አካባቢም ያለውን ለውጥ ለማረጋገጥ ወሳኝ እንደሆነ አጽንኦት ሰጥተዋል። ይህ መመሪያ ለህዝብ ሽያጭና ግብይት በሚቀርቡ ሰነደ መዋዕለ ንዋዮች በኢትዮጵያ ፌዴራል መንግስት ወይም የክልል መንግስታት በሙሉ ወይም በከፊል ባለቤትነት በተያዙም የመንግስት የልማት ድርጅቶች ለህዝብ ሽያጭ በሚያቀርቧቸው በሙሉ ሆነም በከፊል የመንግስት ዋስትና ባልተደገፉ ሰነደ መዋዕለ ንዋዮችን ጨምሮ በዚህ ብቻም ሳይገደብ ተፈጻሚነት እንደሚኖረው ተጠቅሟል። ወደ መጨረሻ መረጃችን አቀናን። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በዋና ዋና መስመሮች ላይ ብቸኛ መብቱን አስጠብቋል። መንግስት የመልቲሞዳል ዘርፎን ከኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ኢባቶሎ በተጨማሪም ለተመረጡ ሌሎች አከናዋኞች እከፍታለሁ ባለው መሠረት ስድስት ድርጅቶች ወደ ገበያው ገብተዋል። ይሁን እንጂ ኢባትሎ ለኢትዮጵያ ዋነኛ የገቢ ምርት መዳረሻ ለሆኑ ቻይናናም የተባበሩት አረብ ኤምሬቶች ብቸኛ መብት ተሰጥቶታል። ይህ ማለት አሁን ፍቃድ የወሰዱ የመልቲሞዳል አከናዋኞች በዘርፉ ጭነት ማጓጓዝ የሚችሉት ከሌሎች ወደቦች ነው። የኢትዮጵያ ማሪታይም ባለስልጣን ለአገር ውስጥና ለዓለም አቀፍ ባለድርሻ አካላት በአስተላለፈው ማሳሰቢያ ስድስት ፍቃድ ያላቸው መልቲሞዳል ትራንስፖርት ኦፕሬተሮች ወደ ገቢያው እንዲገቡ በዚህ ሳምንት በይፋ ፈቅዷል። የመልቲሞዳል ትራንስፖርት ስርዓቱ ነፃ የማውጣት ተነሳሽነት በ2020 የሎጂስቲክስ ዘርፉን ተሳትፎ ለማሳደግ በተደረገው ሰፊ የኢንዱስትሪ ማሻሻያ አካል ሆኖ ተጀምሯል። ቀደም ሲል ኢባቶሎ ለ15 ዓመታት በነበረው የመልቲሞዳል ትራንስፖርት ማዕቀፍ ውስጥ ብቸኛው ኦፕሬተር እንደነበር ይታወሳል። ኢባቶሎ ከቻይና እና የተባበሩት አረብ ኤምሬቶች ጨምሮ ከዋና ዋና አስመጪ መዳረሻዎች የሚመጡ ጭነቶችን የማስተዳደር ብቸኛ መብት እንደሚያስጠብቅ የማሪታይም ባለስልጣን አሳውቋል። መልቲሞዳል አገልግሎት አብዛኛው ገቢ ቀለም መተግበር ከጀመረ 14 ዓመታትን አስቆጥሯል። አስራሩ የጭነት አስተላላፊዎች የተለያየ ትራንስፖርት ዘዴን ማለትም የብስ ውሃ፣ ወይም አየር በመጠቀም የሚያጓጉዝ እቃን ከመጫኛ ወደብ የጭነቱ ባለቤት እንዲመጣለት እስከሚፈለገው መጋዘን ወይም ቦታ በአንድ የወረቀት ስራ ማጓጓዝ እንደሆነም ተመላክተዋል። የተከበራችሁ የካፒታል የዩቱብ ቻናል ተከታ ቤተሰቦቻችን በሳምንታዊ ጋዜጣችን የወጡና የመረጥናቸውን መረጃዎቻችን የሰማችሁ ሰን እይመስል ነበር ሙሉ የጋዜጣችን ዘገባዎች በድረገጻችን እያገኙታል። በሌላ መረጃ ዳግም እስክንገናኝ በያላችሁበት ደህና ቆዩ።